ና የሚለው ሴት ልጅ በቤተሰቧ እንድትዳር ነው። መጥፎ ነው። በቁርኣን ላይ ሴት ልጅ በምን መልኩ እንደምትገባ እነዚህ ሰዎች ወልይ፣ አንድ አለቃ ይሄድና፣ ጠንራ ባሪያ ይገዛል። ገበያ ነው ያመጣል። ገንዘብ ተቀብሎ ማታ ላይ ይበላል። አለቃ

ወላሂ እኔ ተናግሬ ያለ ያው የእኛ ድርሻ ንያቸው ጥሩ ሆኖ ሳለ ሰውን ማጋባት ፈልገን ነው የሚሉት ነገር፣ እኛ ከዝሙት ሰዎች እንዲርቁና እንዲጋቡ ፈልገን ነው። ጥሩ ንያ ነው። ነገር ግን አካሄዱ እንዴት ነው ታዲያ የሚሆነው የሚለውን ደግሞ ለቁርአንና ለሐዲስ ተወለት። ቁርአንና ሐዲስ የሚለው ሴት ልጅ በቤተሰቧ እንድትዳር ነው። እነዚህን ወጣቶች ሶሻል ሚዲያ ላይ ያሉትን መገሰጽና ምክር ፈልጋችሁ ቢከሯቸው በትዳር አለም አድርጉ ምናምን ብላችሁ አለቀ። እናገናኝ በሚል ግን እንደዚህ ስልክ አለዋውጡ እነዚህን ልጆች ለሰይጣን አሳልፎ መስጠት በጣም ክፉ መንገድ ላይ ነው የሚወድቁት ገብታቸዋል። እንኳን ይህ ተመሻሽ ትብላቸው አይደለም። መጥፎ ነው መጥፎ። ይህ ነገር ቢተው ነው አላህ በቁርአን ላይ ሴት ልጅ በምን መልኩ እንደምትገባ ሲናገር ፈንኪ ሑሁነ ቢኢዝኒ አህሊህና ይላል። ሴቶችን በቤተሰቦቻቸው ፈቃድ አግቧቸውን ያሉ። ቤተሰብ ነው ይሄን ጉዳይ እንትን ማለት ያለበት። ኦኬ እኛ እንዲጋቡ ፈልገን ነው፣ ሌላ አይደለም። ጥሩ የቁርአኑ አንቀጽ ያጋቧቸው ይላል እኮ ወደ ትዳር ሰዎችን መጥራት ነው ማለት ነው እንጂ ኒካህን እንደዚህ ማንም ሰው ሄሮ ተነስቶ ነው እናጋባቸው፣ ስልክ ተለዋወጡ። ይሄ የማይሆን ነገር ነው ነውታቸው። እና ይሄ መንገድ እነዚህ ልጆች እንደፈለጉ እንዲገናኙ በር ከፈቱላቸው፣ ሌላ ምንም ያደረጉት ነገር የለም። ኦኬ እዛው ኒካ ሊያስሩ ነው ወይ እነዚህ ሰዎች ወልይ ሆነው? አቶ አቶ እናንተ ወልይ አትሆንም እዚህ

ሳውዲ መሸኘት እንዴት ይታያል? እኔ ከሆንኳ እ እኔ ወጥቼ ከሸሪያ አንግል እንዴት ይታያል፣ ጉዳዩ በሸሪያ አንግል ነው የተናገርኩኝ ያለሁት። ሰው እንዴት ነው የሚስት አግብቶ ከኦዲ ልካታ ዘመናዊ ባርነት ማለት ነው። ድሮ ላይ ምን ያደርጉ ነበር? ባሪያዎችን አንድ አለቃ ይሄድና ጠንካራ የሆነ ባሪያ ይገዛል። ገበያ ላይ ከገዛ በኋላ ይህም ባሪያውን በቃ እየሰራህ አምጣ ይለዋል። እሱ ቁጭ ብሎ እዛ፣ ቀኑ ሙሉ ያ ባሪያው ሰርቶ ያመጣል። ገንዘብ ተቀብሎ ማታ ላይ ይበላል አለቃው። ከዛ ጠዋት ደግሞ ይወጣል። ያ ባሪያው አሁንም ሰርቶ ደክሞ ያመጣል። ያንን ገንዘብ ለአለቃው እየሰጣ በዚህ መንገድ ይኖሩ ነበር። አሁንም እንዲሁ ምን ያደርጋል ባል የሆነ ገንዘብ ይህ እንትን ይልና ሚስቱን ይልካታል። እየሰራች ወሩን ብሎ ያንን እያሰበ ሁሉ እየደወለ ይጠይቃታል። ስንት ደረስ? ደመወዝ ስንት ነው? መቼም የሚገባው ምንዛሬ ስንት ደርሷል? ላኪ ቶሎ በይላታል። ከዛ ይህ እስልምና ፈቅዶልናል ይላሉ። ወላሂ ይህን እስላም አልፈቀደም። ይሄ ዘመናዊ ባርነት ነው። ዘመናዊ እንትኑ የተቀየረው ወደ ውጭ ሄደች በሚለው ስም ነው እንጂ የተቀየረው ያን ቀደምቶች ሲያደርገው የነበሩት ያደርገል

ወንድ ልጅ ቁጭ ላለ ውስጥ እሷ ወታ ትሰራለች ምናምን እሷ የውጭ ጉዳይ ሚኒስቴር ሆናለች፣ እሱ የውስጥ ጉዳይ ሚኒስቴር ሆኗል። ቁጭ ብሎ መቼ ነው ደሞዝሽ የሚመጣው እያለ እግሩን በግሩ ላይ ሰጥሎ ከዚያ ያስልቃታል ይበላል። ኒዛሙ ተቀየረ፣ ህይወት ተበላሸ፣ ስርዓቱ ተቀየረ። እሱ ነበር የውጭ ጉዳይ ሚኒስቴር መሆን ያለበት። እርሱ ሰርቶ ያመጣል፣ ሚስት ቤት ውስጥ ፏ ብትል ብላ በቃ ልጆቿ ነው በዲን በአክላክ ላይ ታሳድጋለች ምን ትላለች ምናምን። አሁን እሱ ነው በቃ ቤት ውስጥ ቁጭ ብለው እሱ ደመወዝ ይቆጥራል፣ እሷ ሰርታ ታመጣለች ምናምን ይኖራል። ወላሂ ህይወት አያምርም እንደዚያ ሴት ልጅ በዚያች በምታሳሳ ሰውነቷ ደክማ ለፍታ ሰውነብቻለብሎ ምናምን እንት ይላል። ይሄ ተገቢ አይደለም። አደምን ዓለይሂ ሰላም አላህ ሱብሃነሁ ወተዓላ አንተ ከገነት ከወጣህ

ከጀነት እንድትወጡ እንዳያደርጋችሁ የኔ ትእዛዝ እንድትጥሱ አድርጎ ከወጣችሁ አንተ ትለፋለህና አለው ለፍቶ የማስተዳደርን ሀላፊነትና በባል ላይ ነው ያደረገው ከሰው ልጆች መጀመሪያ ታሪክ አላህ ስብሓነሁ ወተዓላ እሷ ላይ ሀዋላ አይደለም ትለፋላችሁ አይደለም ያለው ትለፋላህን ታለው ሴት ልጅ ሰርታ ልታስተዳድረ አይደለም በፍጹም እሱ ሊያስተዳድራት የሚገባ ለማንኛውም ሚስቱን ወደ ውጭ እየላከ ብር እያስላከ የሚኖር ሰው ይሄ ስህተት ነው ስላም ይሄን ያዘ እሱ ነው ሄዶ ሰርቶ እና ልጆችን ማስተዳደር አለበት። ጥያቄላቸው ሌሎች ሎ ወለካለው

ፈኢዘን ዲኑና ካሚሉን ወሙክተሚል ዲናችን ሙሉ የሆነ ነው። ነገር ግን በዚህ ሰዓት በዚህ ሰሞን እየዞረ ያለው በዚህ በሶሻል ሚዲያ ላይ ላ አላቀተ ብልእስላም ከእስልምናችን ጋር ምንም ግንኙነት የለው በል የየሁዳውና የነሳራ ሱና ነው ማለት እንችላለን። ምክንያቱም በሸርዕ ልእስላም ውስጥ ከወልይ ቢሆን እንጂ ማግባት እንደማንችል ተነግሮናልና በል እንደውም

አጅዳድ ወይም አያቶችን ነው እያዘዘ ያለው፣ ወይም ደግሞ አስያዶችን ማለት ነው። የባሮዎቹን ባለቤት ማለት ነው፣ ወይም ደግሞ የባሮቹን አለቃ። አንቀጹ እያዘዘ ያለው የሴቶቹን ባለቤት ወይም ቤተሰቦቿን ነው ማለት ነው፣ ወይም ደግሞ የባሪያዎቹ አለቃ ነው እያዘዘ ያለው። አማ በዚህ አንቀጽ ላይ ተገድፈው አላህ አማኞቹን አዟቸዋል አጋቡ በማለት ብለው አድረሻው የማይታወቅ ሰው ባል አድረሻ ብቻ አይደለም። በል አድራሻ ብቻ አይደለም። ማንነቱ የማይታወቅ ሰው እንድርሃለን ወይም እንድርሻለን በማለት እየተሰራ ያለው ይሄ ወደ ዜና መጣራት ወይም ወደ ፉሕሺ መጣራት ነው። እነዚህ ሰዎች በአንቀጹ መስራት ከፈለጉ የወለዱ ልጆችን ይዳሩ ታምጥቶ። ምክንያቱም አንቀጹ የሚያዘው ልጆቻችሁን ነው እያለ ያለው ወይም ደግሞ من تحت ولايتكم በእናንተ ተጠያቂነት ስር ያለን ነው አንቀጹ የሚያዘው እናንተ ጋር መጣ ወይም እናንተ ጋር መጥቶ ታብታብ ስላደረገ ቤተሰብ ልትሆኑ አትችሉ። ይሄ ብቻ አይደለም፣ አብሰው ግለሰቧ እንኳን የአማኞቹን ሴቶች ማጋባት አይደለም ልጇን መስጠት አትችልም። ልጇን መስጠት አትችልም። ለልጇ ወኪል መሆን አትችልም። በሸራችን ማለት ለሴት ልጅ ወልጅ የሚሆነው ንካህ ላይ ባል ብቻ ነው ወይ አባት ብቻ ነው ማለት ነው፣ ወይም ደግሞ አጎት ወይም ደግሞ አጅዳድ ማለት ነው ወለው ወይ ነዕላ

ሽብረን ብሽብርን ዝራዕን ብዝራዕ ትከተላላችሁ ማለት እዚጋ ትዕዛዝ አይደለም። ተጠንቀቁ እንዳትከተሉ ማለት እያኩም ማስፈራሪያ ነው። ግለሰቡም ሐላል አያስፈራም ይላል። ይህ ተደብቆ ሲሰራ የነበረውን ወንጀል አደባባይ ላይ አውጡ ማለት ነው። ተደብቆ የሚሰራ ወንጀልና አደባባይ ላይ ደሞ አምጥቶ የሚሰራ ወንጀል እኩል አይደለም። ቃለ ነቢዩ ሰለላሁ ዓለይሂ ወሰለም ኩሉ ኡመቲ ሙዓፈን ኢለልሙጃሂሩን ብለዋል። ሁሉም እመቶች ወንጀላቸው ይተውላችኋል፣ ይማርላቸዋል ግልጽ አድርጉ አደባባይ ላይ የሚሰሩት ሰዎች በስተቀር ብለዋል። ይህ ደግሞ ወደ ሐራም መዳረሻ ነው እያደረጉ ያሉት እንጂ ወደ ሐላል መዳረሻ እያደረጉ አይደለም። አላህን ፈሩ። የነቢዩን ሰለላሁ ዓለይሂ ወሰለም ንግግርን ተከተሉ። የአላህ ሱብሃነሁ ወተዓላ ንግግርን ያለ ቦታ ወስዳችሁ ማስረጃ ይሆነናል ብላችሁ ለመታወቅና ግርግርን ለመፍጠር አትጠቀሙበት። ያለ ቦታ እየፈሰራችሁ ለመጀመሪያ ጊዜ ዘውጁና ዘውጁና ማን እንዳለ ታውቃላችሁ? የአረቦቹ ልጆች ናቸው መጫወቻ መቀለጃ ማለት ነው። ስለዚህ የትኛውም በአረብኛ የተናገረ ነገር ሐዲስ ወይም ቁርአን አንቀጽ አይደለም። በጣም የሚያሳዝነው ደግሞ ሁለት መቶ ሦስት መቶ ሰው ፊት ለፊት ተቀምጠው ስምን ቁጥር ነኝ

በሳ አራዳድ ስንሄድ ቁርአኑ የሚለው የእናንተን ባህሪያ ነው የሚለው እና እዛ ስር ተሰብስባችሁ ያላቸው ሰዎች እናንተ የእሷ ባሪያ ናችሁ እንደ ሰራተኞቻችሁም ይላል። እያለች ነው እና እናንተ